አንዱ የክረምት አስፈላጊነት እና አንዱ ክረምታችንን ከልጆቻችን ጋራ ቅርቡንን ማሳለፍ የሚያስፈልግበት ዋናው ምክንያት በአብዛኛው በውክቢያ ውስጥ ግብ አይደል። የትምህርት ቤት ጊዜ እኮ በቃ ጠዋት ተነስቶ ሩጫ ነው፣ ምሳ መቋጠር ነው፣ ትምህርት ቤት መርፈድ ነው። ይመጣሉ፣ ማታ ቅድም እንዳልነው የቤት ስራ ሰዓት ነው፣ ይተኛሉ። ብዙ አናያቸውም ብዙ ማየት ማለት እንደዚህ በአይን ማየት አይደለም። ልጅን ማወቅ ማለት ስነ ልቦናውን፣ ውስጡን፣ ስሜቱን፣ ስሜቶቻቸውን፣ ፍላጎቶቻቸውን፣ መክሊታቸውን፣ ፓሽናቸውን ልጆቻችን፣ የትኛው ልጄ በምን ጥሩ ነው፣ የትኛዋ ልጄ በምን ጥሩ ናት የሚለውን ነገር እንደ ቤተሰብ አሁን አሁን ትምህርት ቤትም እጅግ በጣም ሲስተሙ የለም እኛ ሀገር እና እየከበደ ያለ ነገር ነው። አስራ አንደኛ ክፍል ደርሰው ምን መማር አለብን ብሎ ልጆችም ይጨነቃሉ። ትምህርት ቤት ማብረ ይጨነቃል። ወላጅ ማብረ ይጨነቃል። መሆን የነበረበት ግን ከልጅነት እድሜያቸው ጀምሮ ምንድን ነበረ ማድረግ ብዙ ጊዜ የሚወዱት አሁን አምስት ልጅ ካለሽ አምስት የተለያዩ ግለሰቦች ቤትሽ ውስጥ አሉ ሱብሐነላህ በሁሉ ነገር በአመለካከት በመልክ በስብና በማንነት አንደኛው ልጅሽ በጣም ሰብረኛ ልጅ ይሆናል ብዙ ጊዜ አቢዝ የምናረጋቸው ልጆች አይነት ማለት አንደኛው ልጅሽ ከቤት ውስጥ አግሬሲቭ ይሆናል ስትው አልተውም አይደል ብቻ አምስት ልጅ ካለ አምስት ፕሮዳክት አምስት ልዩነት ስድስት ሰባት ያለሽ ያለበት ደግሞ ሁለት ልጅ ያለበት በትንሹ ሁለት ማንነት አለ ሁለት የፍላጎት ማንነት አለ ሁለት የአመለካከት ማንነት አለ የስብእና ማንነት አለ አንዳንድ ልጆች በጣም በትንሽ እድሜያቸው ሚያግዙሽ ናቸው ቤት ውስጥ ሚያግዙ በቃ የሆነ እቃ ጠፋ ስትፈልጉ የሚያገኙ ፓርት ካንቺ ጋር አታች ያደረጉ ናቸው አንዳንዶቹ ደግሞ ያለሽበትን ምን እያረግሽ እንደሆ አድገውም ነው ይሄ ነገር ይሄን ቁጭ ብሎ ማውጣት ነው የእኛ ስራ። በተለይ ደግሞ በዚህ በክረምት ሰዓት ተሰብስቦ በጣም ከልጅነት እድሜያቸው ጀምሮ ተሰብስቦ ቁጭ ብሎ ሲጫወቱ ልጆቹን ኦብዘርቭ ማድረግ አለ ማጥናት አለብን። ውስጥ መመልከት ነው የሚባለው። ይሄ ኦብዘርቬሽን ማለት ይሄ ማየት አይደለም፣ ከማየት የዘለለ ነው። አንቺም ስልክሽን ሁሉ ነገርሽን አስቀምጠሽ ሙሉ ትኩረትሽን እዛ ጨዋታ ላይ ከዛ ጨዋታ ውስጥ ጠበቃ ታገኛለሽ ከዛ ጨዋታ ውስጥ ዜና አዘጋቢ የእናንተ አይነት የሚዲያ ሰው ታገኛለች አይደል። ከዛ ጨዋታ ውስጥ ዳኛ ታገኛለች። ከዛ ጨዋታ ውስጥ ሰብዓዊ መብት ተከራካሪ ታገኛለች። ከዛ ጨዋታ ውስጥ ሚረዳ ሰው ታገኛለች። የወደቁትን እዛ ጨዋታ እየተጫወቱ እኮ የወደቀ ሰው ሮጦ ቀድሞ የሚያነሳ የሆነ የተለየ ማንነት ያለው ልጅ ነው። ከዛ ከግሩፕ ውስጥ አስር ነው አምስት ነው ሲጫወቱ፣ ሴትም በነገራችን ላይ በዚህ መልኩ ነው በአብዛኛው ነገራቸው እንዲታይ የምናስተምረውና የምናየውና